ፋኖ መሃል ከተማ ገብቶ ሶስት የብልፅግና ከፍተኛ አመራሮችን አፍኖ መውሰዱ ተሰማ። በስምንት መቶ አንደኛ ኮር የ44ተኛ ክፍለ ጦር ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ ታግዘው ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርተዋል። የፋኖ አባላቱ ወደ ከተማዋ ገብተው አመራሮችን አፍነው ሲወስዱ ምንም አይነት መረጃ ያልነበራቸው የአገዛዙ ወታደሮች አመራሮቹ ታፍነው ከተወሰዱ በኋላም ጅብ ካሄደ ውሻ ጮህ እንዲሉ በከባድ መሳሪያ ተኩሱን አጧጥፈውታል ተብሏል። ዝርዝር መረጃውን ትሰሙታላችሁ። የህወሃቱ ቁልፍ ሰው አስመራ ገቡ። የህወሀት አፈቀላጤው ስታሊን በኢሳያስ አፈወርቂ የፕሮፖጋንዳ መሪ አቀባበል ሲደረግለት የሚያመላክተው ተንቀሳቃሽ ምስል አነጋጋሪ ሆኖ ብቅ ብሏል። በሰሜኑ ጦርነት ከህወሀት የፕሮፓጋንዳ ክንፍ አንዱና ዋነኛው የነበረው ስታሊን ገብረስላሴ አስመራ መግባቱ እያነጋገረ ሲሆን ክስተቱም የህወሓትና የኤርትራን ግንኙነት የአደባባይ ምስጢር ያደረገ ነው በሚል በርካቶች አስተያየት በመስጠት ላይ ይገኛሉ። ጉዳዩን የተመለከተ ሌሎች ዝርዝር መረጃዎች ይዘናል፣ ከእኛ ጋር ከቆያችሁ ትሰሙታላችሁ። ወደ ወታደራዊ ስልጠና የገቡ ሰባት የብልጽግና አመራሮች ሞቱም፣ ሁለት መቶ የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል።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 ፋኖ በመካነ ሰላም ከተማ ሶስት ከፍተኛ የብልጽግና አመራሮችን አፍኖ መውሰዱ ተሰምቷል። የአገዛዙ ወታደሮች የታፈኑ አመራሮችን ለማስለቀቅ በከባድ መሳሪያ የታገዘ ጥረት ቢያደርጉም ነገር ግን ሳይሳካላቸው ቀርቷል ነው የተባለው። በደቡብ ወሎ ዞን ስር ከሚገኙ ምዕራብ ወረዳዎች መካከል አንዱ የሆነው የቦረና መካነ ሰላም ወረዳ መቀመጫ በሆነችው መካነ ሰላም ከተማ ትናንት ግንቦት 11 2017 ዓ.ም ምረት ንጋት ላይ አቶ መሐመድ አራጌ የተባለ የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ ሦስት የብልጽግና ከፍተኛ የወረዳ አመራሮች ከመሃል ከተማ በፋኖ ታፍነው መወሰዳቸውን የመረጃው ምንጮች ይፋ አድርገዋል። የፋኑ አባላቱ የብልጽግና ከፍተኛ አመራሮችን ያፈኑት ከመሐል ከተማ ገብተው ሲሆን ድርጊቱ ሲፈጸም በከተማዋ የነበሩት ያገዛዙ ወታደሮች መረጃው እንደሌላቸውን የታወቀው አመራሮቹ ታፍነው ከተወሰዱ በኋላ ጅብ ከሄደ ውሻ ጮኸ እንዲሉ በሰሜን ምስራቅ እዝ በ መቶ አንደኛ ኮርስር ስር የሚገኙት የአርባ አራተኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው ትናንት ከረፋድ ጀምሮ እስካመሻሹ አሰሳ አሳሳ ሲያካሄዱ የዋሉ ቢሆንም ነገር ግን እንኳን የታፈኑ አመራሮችን ሊያስለቅቁ ይቅርና በርካታ አባሎቻቸው ሙትና ቁስለኛ አስደርገው ተመልሰዋል ነው የተባለው። የታፈኑ አመራሮችን ለማስለቀቅ በሌሎች የወረዳው አመራሮች የመንገድ መሪነት በከባድ መሳሪያ ታግዘው ዘመቻ ጀምረው የነበሩት ያገዛዙ ወታደሮች በተከፈተባቸው የመልሶ ማጥቃት ከባድ ኪሳራን በማስተናገዳቸው ሁሉም አማራ ፋኖ ነው በሚል በንጹሃን ላይ የበቀል እርምጃ መውሰዳቸው ተሰምቷል። በተለይ በከተማዋ ዙሪያ ልዩ ስማቸው ሐሙሲት፣ ወርቄ በታ በተባሉ የገጠር መንደሮች ላይ በአሰቃቂ ሁኔታ የተገደሉና ከባድ ድብደባ የተፈጸመባቸው እንዲሁም ታፍነው የተወሰዱ ንጹሐን ስለመኖራቸው የቀጠናው የመረጃ ምንጮች ጠቁመዋል። በሌላ በኩል ወደ ወታደራዊ ስልጠና የገቡ ሰባት የብልጽግና አመራሮች ሞቱም፣ ሁለት መቶ የብልጽግና ሹማምንት ደግሞ የስልጠና ካምፑን ጥሰው ማምለጣቸው ተነግሯል። አገዛዙ በተደጋጋሚ የሀገሪቱ ታዳጊዎችና ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ ተቋማትም በመውሰድ የአጭር ጊዜ ስልጠናዎችንም እየሰጠ የእርስ በርስ ጦርነቶቹ እራት አድርጓቸዋል። ይህ የግዳጅ አፈሳና ስልጠና አሁንም እንደቀጠለ ይገኛል። የብልጽግናው መንግስት በቅርቡ በኦሮሚያ ክልል ያሳለፈው ውሳኔ ደግሞ የዞኑን የወረዳና የቀበሌ አመራሮች ተመሳሳይ ወታደራዊ ስልጠና እንዲወስዱ ማድረግ የሚል ነበር። በዚህም በክልሉ አዋሽ ቢሾላ ወታደራዊ ማሰልጠኛም በበርካታ ሺዎች የሚቆጠሩ አመራሮችን ከክልሉ የተለያዩ አካባቢዎች ሰብስቦ አስገብቷል። እነዚህ አመራሮች የመገናኛ ዘዴዎችን እንዳይጠቀሙ ተከልክለው ስልኮቻቸውንም ወደ ካምፑ ለወሰዷቸው ሾፌሮች እንዲያስረክቡ ተደርገው ነውና የገቡት ከመገናኛ ብዙሃን ርቀው ሰንብተዋል። አሁን የወጣው መረጃ ግን ሰባት የብልጽግና ሹማምንት በወታደራዊ ስልጠናው ሳቢያ ለህልፈተ ሕይወት መዳረጋቸውን እንደዚሁም ሁለት መቶ የሚሆኑት ደግሞ ስልጠናውን አቋርጠው መጥፋታቸውን የሚገልጽ ነው። የሚቀርብላቸው ምግብ ደረቅ ዳቦና ወታደራዊ ኮቸሮ በሻይ መሆኑን ተከትሎ አመራሮቹ ከፍ ያለ ችግር ውስጥ ነን ስለማለታቸው ስለ ማለታቸው የዘገበው ዋዜማ በቅርቡ ለመሠረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ ባለስልጣ ህጻናት መካከል ሰባቱ ህይወታቸው አልፏል ብሏል። አብዛኞቹ ሟቾች ደግሞ ተጓዳኝ የጤና ችግሮች እንደነበሩባቸው የጠቀሱት የሟች ቤተሰቦች አስከሬናቸውን እንደተረከቡም እንደ ምንጮች ገልጸዋል። አመራሮቹ የሞቱት በተለያዩ ቀናት ነው። መሰረታዊ የውትድርና ስልጠና ላይ እያሉ ነው የሞቱት፣ ያሉት ቤተሰቦቹም አስከሬንም ሄደው እንዲወስዱ መደረጋቸውን አሳውቀዋል። በስልጠናው ላይ እየተሳተፉ የሚገኙት የሲቪል አመራሮች ከዚህ ቀደም ምንም አይነት ወታደራዊ ስልጠና ወስደው የማያውቁ ስለመሆናቸውም ነው የተገለጸው። ሟቾቹ ባለስልጣናት ከየትኛው ዞን፣ ወረዳ አሊያም ቀበሌ እንደሆኑ ግን ለመናገር ተቆጥበዋል ብሏል ዘገባው። ማሰልጠኛው የሚገኝበት አካባቢ ሞቃታማ የመሰረታዊ የውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብም አነስተኛ እንደሆነም ነው ምንጮች የጠቆሙት። ለ45 ቀናት የታሰበው ስልጠናም በሰዎች ሕይወት መጥፋት ሳቢያ በአንድ ወር ውስጥ እንዲጠናቀቅ እንደተወሰነም ነው የተመላከተው። የተመዘገበው የባለስልጣናት የሞት ሪከርድን ተከትሎ የፊታችን ሰኔ ሶስት ይጠናቀቃል ተብሎ እቅድ ተይዞለት የነበረው ይህ ወታደ ማህበራዊ ስልጠና በግንቦት 21 እንደሚጠናቀቅ መነገሩም ታውቋል። በሌላ መረጃ የህወሓቱ አፈቀላጤ ስታሊን ገብረስላሴ አስመራ ገባ። ስታሊን በኢሳያስ አፈወርቂ የፕሮፖጋንዳ መሪ አቀባበል ሲደረግለት የሚያመላክት ተንቀሳቃሽ ምስል አነጋጋሪ ሆኗል። በሰሜኑ ጦርነት ከህወሓት የፕሮፖጋንዳ ክንፍ አንዱና ዋነኛው የነበረው ስታሊን ገብረስላሴ አስመራ መግባቱ እያነጋገረ ሲሆን ክስተቱ የህወሀትና የኤርትራን ግንኙነት የአደባባይ ሚስጥር ያደረገ ነው በሚል በርካታዎች አስተያየት በመስጠት ላይ ይገኛሉ። በተለይም ስታሊን አቀባበል የተደረገለት ከሰሞኑ መነጋገሪያ ሆኖ በሰነበተው የኢሳያስ አፈወርቂ አስተዳደር የፕሮፖጋንዳ ቁልፍ ሰው አወል ሰኢድ መሆኑ ስለ ጉዳዩ ልዩ ትኩረት እንዲሰጠው ምክንያት ሆኗል። የኢሳያስ አስተዳደር የፕሮፖጋንዳ መሪው ባለፈው ሳምንት በኢትዮጵያ ግዛት በዛላንበሳ አቅራቢያም ከሌላኛው የህወሃት የፕሮፖጋንዳ ሰው ጋር መገናኘቱ አይዘነጋም። በወቅቱ ሚያዝያ 29 እና 30 በትግራይ መቀሌ ከተማ ብርሃነ ገብረ ገርግስ የተባለ የህወሀት ደጋፊ የሆነ የማህበረሰብ አንቂ በፖሊስ ቁጥጥር ስር መዋሉን ተከትሎ በማህበራዊ ትስስር ገጾች ትልቅ መነጋገሪያ ሆኖም የነበረ ሲሆን ጉዳዩ ከማህበራዊ ትስስር ገጽ መነጋገሪያነት አልፎም ጊዜያዊ አስተዳደሩና ፖሊስ በተከታታይ መግለጫ እንዲያወጡ ምክንያት ሆኗል። ከሁለት ሳምንት በፊት ይኸው ግለሰብና የኢሳያሱ አስተዳደር ቁልፍ የፕሮፓጋንዳ መሪ መሆኑ የሚነገርለት አወል ሰዒድ በትግራይ ክልል የኢትዮጵያ ግዛት በሆነችው የዛላምበሳ ከተማ ተገናኝተው የትግራይና ኤርትራ ህዝቦች ግንኙነትን የሚመለከት ውይይት ማካሄዳቸውን የሚያሳይ ቪዲዮም ከተሰራጨ በኋላ ጉዳዩ በስፋት ሲያነጋግር ቆይቷል። የተሰራጨው ቪዲዮ በድጋፍ ተቃውሞ ለአንድ ሳምንት ሲያነጋገር ከቆየ በኋላ ፖሊስ ብርሃነ ገብረ ገርግስ ሚያዚያ 29 ለጥያቄ በሚል በቁጥጥር ስር ከዋለው በኋላ ሌላ ውዝግብ መፈጠሩ አይዘነጋም በቁጥጥር ስር መዋሉ በድጋፍና ተቃውሞ ከፍተኛ መነጋገሪያ ሆኖ እያለ ሚያዚያ ሰላሳ መንግስት የማያውቀው ከውጭ አካል በሚደረግ ግንኙነት የተከለከለ ነው የሚል የፖሊስን እርምጃ የሚደግፍ መግለጫም ጊዜያዊ አስተዳደሩ አውጥቷል ጊዜያዊ አስተዳደሩ በመግለጫው መንግስት የሌለ የሚያስመስልና ለህግ አልበኝነት የሚጋብዝ እንቅስቃሴ አደገኛ ተግባር ነው ብለዋል። ይህ አይነቱ ተግባር በማንኛውም ሁኔታ ተቀባይነት እንደሌለው መታወቅ ይገባል ያለ ሲሆን ማንኛውም ዜጋ ሕግና ስርዓትን አክብሮ እንዲንቀሳቀስ አሳስቧል። ኢትዮጵያና ኤርትራ ግንኙነታቸው ጥሩ ባልሆነበት ሁኔታ አንድ የኢትዮጵያ ዜጋ ከሀገሪቱ ህግና ፍላጎት ባፈነገጠ መልኩ ከኤርትራው የፖለቲካ ፕሮፓጋንዳ መሪ ጋር መገናኘቱ በሀገር ክህደት የሚያስጠይቅ ወንጀል ነው የሚሉ በርካታ አስተያየቶች በመደመጥ ላይ ባሉበት በአሁኑ ወቅት ሌላኛው የህወሀት ቁልፍ ሰው አስመራ መግባቱ ሌላው ዝግብ ፈጥሯል። ስታሊን በተለይም ከሰሞኑ ጠቅላይ ሚኒስትር አብይ አህመድንና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳን በተመለከተ መልእክቱ ብርቱ ትችት መሰንዘሩ ይታወቃል። ይኸው መልእክት እያነጋገረ ባለበት በአሁኑ ሰዓት ኤርትራ የመግባቱ ዜና መሰማቶ የህወሀትና የኤርትራ የጓዳ ግንኙነት አደባባይ ያሰጣ ነው የሚሉ አስተያየቶች እየተሰሙ ነው። ስታሊን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከሰሞኑ የህወሀት አመራሮችን በህገወጥ የሰቦች ዝውውርና በወርቅ ኮንትሮባንድን በተመለከተ የሰጡትን ማብራሪያ ተቃውሞ ብርቱ ትችት የሰነዘረበት ተንቀሳቃሽ ምስል በስፋት ያነጋገረና በርካቶች የተቀባበሉት እንደነበር አይዘነጋም። ስታሊን ይህንን ትችት ከሰነዘረ በኋላም ወደ አስመራ ያደረገው ጉዞ በደብረ ጽዮን ገብረ ሚካኤል ለሚመራው ህወሀት ያለውን ድጋፍ ያረጋገጠና በሰሜኑ ጦርነት በርካታ ወቀሳ ሲያቀርብ ከነበረባቸው የኤርትራ አመራሮች ጋር ጥሩ ግንኙነት የመፍጠሩ ማሳያ ተደርጎ ተወስዷል። በሌላ መረጃ የኢትዮጵያ ፌዴራል ፖሊስ በኢሳያስ በላይ አሟሟት ዙሪያ ምላሽ ሰጠ። ባሳለፍነው ቅዳሜ ግንቦት 9 2017 ዓ.ም ምረት በተሰራ አንድ ዘገባ የዛሬ ዓመት በምርመራ ወቅት በደረሰበት ድብደባ ህይወቱ ስላለፈው የቀድሞ የኢንሳና የአማራ ባንክ ሰራተኛ ኢሳያስ በላይ አንድ የምርመራ ዘገባ መውጣቱ ይታወሳል። ልክ የዛሬ ዓመት በዚህ ወር ሕይወቱ ያለፈው ኢሳያስ የአማራ ክልልን የሬዲዮ መገናኛ አውታር አቀናጅቶ ከተመለሰ ከሁለት ወር በኋላ የሥራ መታወቂያውን ተቀምቶ ከኢንሳ እንደተባረረ፣ ከዛም በአማራ ባንክ ተቀጥሮ እየሠራ እያለ ሚያዚያ 23 ቀን 2016 ዓ ም ከምሽቱ ሁለት ሰዓት ተኩል የፌዴራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈለጋለህ በሚል ይዘውት እንደወጡ ከዛም ከሁለት ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ተወስዶ በምርመራ ወቅት በደረሰበት ድብደባ እጅግ የከፋ ጉዳት ደርሶበት ሕይወቱ እንዳለፈ የምርመራ ሪፖርቱ ያሳይ ነበር። ይህንን የምርመራ ዘገባ ተከትሎ የኢትዮጵያ ፌዴራል ፖሊስ በዛሬው ዕለት በሶሻል ሚዲያ ገጹ ባወጣው መግለጫ በኢሳያስ አሟሟት ዙሪያ የተሰራጨው መረጃ ሐሰተኛ ነው ብሏል። ኢሳያስ በላይ የተባለው ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰተኛ ነው ያለው መግለጫው፣ በወቅቱ የተገኘው የሕክምና ማስረጃ የሚያሳየው የግለሰቡ ሕይወት ያለፈው በግል ጤና ችግር ምክንያት ነው ይላል። አክሎም ለዚህ የወንጀል ምርመራ ጠቅላይ መምሪያ የሞቱን ምክንያት ለማረጋገጥ በወቅቱ የአስከሬን ምርመራ እንዲደረግ ዳግማዊ ሚኒሊክ ሪፈራል ሆስፒታልን ጠይቆ ሆስፒታሉም በላከው የአስከሬን ምርመራ ውጤት በአካሉ ላይ የደረሰ ምንም ውጫዊ ጉዳት የሌለው መሆኑንና የግለሰቡ ሞት በሳምባ ምች በሽታ ምክንያት የደም ዝውውሩና የትንፋሽ ስርዓቱ በማቆሙ እንደሆነ ለኢትዮጵያ ፌዴራል ፖሊስ አረጋግጧል ይላል የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከሪፎርሙ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሄድ ሳይሆን አሁን ላይ አለም በደረሰበት ቴክኖሎጂ እየታገዘ ዛሬም ወደፊትም ሰብአዊ መብትን የሚያከብርና ባህሉ አድርጎ የሚቀጥል መሆኑን በዚህ አጋጣሚ ያረጋግጣል በማለት መግለጫው ያብራራል መሰረት ሚዲያ ቅዳሜ ዕለት ለህዝብ ያስነበበው የምርመራ ዘጋ ዘገባው ትክክለኛ መሆኑን ከበርካታ ምንጮች ያጣራ መሆኑን እንዲሁም እውነትነቱን የሚያስረዱ ተጨማሪ መረጃዎች ቢኖሩትም ለጊዜው ለምንጮች ደህንነት ሲባል እንዳላወጣ ሊገልጽ ይወዳል ብሏል። ከዚህ በተጨማሪ ተጠርጣሪውና ሌሎች ግለሰቦች ሲሰነዘርባቸው የነበረ ሚዲያ ላይ ለመግለጽ የሚከብዱ በርካታ ጸያፍ ቃላቶች እንደነበሩ ልንገልጽ እንወዳለን በማለት የምርመራ ዘገባውን ይፋ ያደረገው መሰረት ሚዲያም ገልጿል። በሌላ መረጃ ቤተ መንግስቱ ወደ ሆቴልነት ሊቀየር መሆኑ ታወቀ። ድሬዳዋ ከተማ ውስጥ ከዚራ ተብሎ በሚጠራው አካባቢ የሚገኘው ቤተ መንግስት ከፍታማ ቦታ ላይ ያረፈ በመሆኑ ከተማዋን ለመቆጣጠር እንዲያመች ታስቦ የተሰራ እንደሆነ ይነገራል። ከወደ ድሬዳዋ የደረሰን መረጃ እንደሚጠቁመው ይህ ቤተ መንግስት ወይም በሌላ አጠራሩ የሰላም አዳራሽ የሚባለው ህንፃ ኒው ሌቭል ለሚባል ሆቴል ተሰጥቶ ወደ ሆቴልነት እንዲቀየር ተወስኗል። ውሳኔው ጠቅላይ ሚኒስትር አብይ አህመድ ድሬዳዋን የዛሬ ወር ገደማ ከጎበኙ በኋላ በእርሳቸው ትእዛዝ የመጣ መሆኑም ታውቋል። በቤተ መንግስቱ ውስጥ የሚገኙ ቁሳዊ ንብረቶች ዳዊት አረጋውያን ለተባለ አረጋውያንን ለሚንከባከብ ተቋም እንደተሰጠ እና ቅርስ የሚባሉት ደግሞ በአንድ ክፍል ተሰባስበው ተቀምጠው እንደሚገኙ ታውቋል። ሚዲያችን በዚህ ዙሪያ ባደረገው ተጨማሪ ማጣራት ቅርሶቹ ተሰባስበው አዲስ አበባ ወዳሉ ሙዚየሞች ተልከው ቋሚ መቀመጫቸው እዘው አዲስ አበባ እንደሚሆን ታውቋል። በቤተ መንግስቱ ውስጥ የሚሰሩ ሰራተኞችን ቀነ ገደብ ተሰ ቸው ከስራ እንዲለቁ እየተደረጉ ይገኛል። ይህም የሆነው ባለፈው ወር ጠቅላይ ሚኒስትሩ ቤተ መንግስቱን ጎብኝተው ከተመለሱ በኋላ ነው ያሉ የከተማው የመረጃ ምንጮች ለኒው ሌቭል ሆቴል በምን አግባብ ወይም ጨረታ እንደተሰጠ እንደማያውቁ ተናግረዋል። ቤተ መንግስቱ በአረቦች የቤት አሰራር ዲዛይን የአጼ ኃይለስላሴ አባት በሆኑት በራስ መኮነን እንደተሰራ ይነገራል። ሆኖም ይህ ቤተ መንግስት በአጼ ኃይለስላሴ ዘመነ መንግስት በ1955 ዓ ም ወደ ላይ አንድ የከፍታ ጭማሪና የግንባጥር እንደተገነባለት መረጃዎች ይጠቁማሉ። በ1960 ዓ ም አጼ ኃይለሥላሴ ቤተ መንግስቱን በጎበኙበት ጊዜ የሰላም አዳራሽ ብለው እንደሰየሙትና አጼውም የዝናብ ወራቶችን በሙሉ ከአዲስ አበባ ወደ ድሬዳዋ ለእረፍት በመምጣት በቤተ መንግስቱ ጊዜያቸውን ያሳልፉ እንደነበር ታሪክ ያወሳል። በቤተ መንግስት አስተዳደር ስር ለረዥም ጊዜ የቆየው ህንፃው ከፍተኛ የመንግስት ባለስልጣናት ወደ ድሬዳዋ ከተማ ሲመጡ ብቻ እንደ ማረፊያ ሆኖ ሲያገለግል ቆይቷል። በቅርብ ዓመታትም በአንድ ኢጣሊያን ኮንትራክተር አማካኝነት ሙሉ እድሳት ተደርጎለት ነበር። በሌላ መረጃችን በባህር ዳር ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር ልማት ገንዘብ ማዋጣት ግዴታ ተደረገባቸው። የኮሪደር ልማት ከአዲስ አበባ ጀምሮ አሁን ላይ የክልል ከተሞችንና መንደሮችን ጭምር እያዳረሰ ይገኛል። ፕሮጀክቱ የሺዎችን ዜጎች መፈናቀልና መሰደድ እንዳስከተለ ከሀገር ውስጥ ዘገባዎች እስከ አምነስቲ ኢንተርናሽናል ያሉ ተቋማት ቢያስታውቁም መንግስት ግን ገፍቶበታል። ከሰሞኑ ከባህር ዳር ከተማ ነዋሪዎች በተከታታይ ለሚዲያችን የሚደርሱት መረጃዎች እንደሚጠቁሙት አሁን ላይ ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር በሚል የሚጠየቁት ገንዘብ አስገዳጅ ሆኗል በዚህም መሰረት ማንኛውም በከተማው ለመኖሪያ ቤት በማህበር የሚደራጅ ነዋሪ በአካውንት ቁጥር አምስት ሺህ ብር ካላስገባ መደራጀት እንደማይችል እየተነገረው ነው ማንኛውም የመንግሥት ሠራተኛ ለመደራጀት ይህንን ይከፍላል። የለኝም ካለ አይችልም። መንግሥት ራሱ ከተማ ላሳምር ብሎ ባወጣው ፕሮጀክት ህዝቡ ምን ያደርገው በማለት ይህን ገንዘብ እንደ ተጠየቁ የሚገልጹ አንድ የከተማው ነዋሪ ድርጊቱን አሳዛኝ ብለውታል። ሌላኛው ነዋሪ ደግሞ ይህ ገንዘብ በግልጽ እየተጠየቀ እንደሆነና አማራጭ የሌላቸው የከፈሉ ሪሲት ይዘው ወደ ማደራጃ ቢሮዎች እየሄዱ መሆኑን ጠቅሰዋል። አሁን እየተሰማው ያለው ይህ የመጀመሪያው የኮሪደር መዋጮ እንጂ የመጨረሻው እንዳልሆነ ነው። የማህበር አደረጃጀቱ ወደፊት በየወቅቱ ገንዘብ እንዲያዋጣ እንደሚጠየቅ ካሁኑ እያሳሰቡን ነው በማለት አስረድተዋል። በመጨረሻ የህዳሴ ግድብን መስከረም ወር ላይ ዓለምን በሚያነጋግር ድምቀት ለመመረቅ መንግስት ዝግጅት መጀመሩ ተሰማ። የአፍሪካ ግዙፉ የሃይድሮ ኤሌክትሪክ የኃይል ማመንጫ ግድብ በመጪው 2018 ዓ ም መስከረም ወር መጨረሻ ገደማ በይፋ ተጠናቆ ይመረቃል ተብሎ ይጠበቃል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊዮን ብሮች ከጠየቀ በኋላ መዳረሻው ላይ የደረሰው ግዙፉ ፕሮጀክት አስደማሚ፣ አነጋጋሪና በኢትዮጵያ ብቻ ሳይሆን በአፍሪካና በዓለም ደረጃ ግዙፍና ደማቅ በሆነ መልኩ በይፋ ሊመረቅ ሰፊ ዝግጅት እየተደረገ እያደረገ መሆኑን ስማችን አይጠቀስ ያሉ የመረጃው ምንጮች ገልጸውልናል። ዓለምን በሚያነጋግር ድምቀት እንዲከበር አቅጣጫ ተቀምጧል። ግድቡ ግዙፍነቱን ከኢትዮጵያ አልፎ የአፍሪካ ትንሳኤን ማሳየቱን እናም የአንድነት መገለጫነቱን በሚያሳይ መልኩ ይመረቃል ያሉ አንድ የመንግስት ኃላፊ ዝግጅቱ በአብዛኛው በጠቅላይ ሚኒስትር ቢሮ በኩል እንደተያዘ ጠቁመዋል። ሚዲያችን ያገኘው ተጨማሪ መረጃ እንደሚጠቁመው ፕሮግራሙ ላይ ከዓለም ዙሪያ የተውጣጡ ጋዜጠኞች ይጋበዛሉ። ከተለያየ የሙያ ዘርፍ የመጡ ታዋቂ ታዋቂ ሰቦችና የሀገራት መሪዎች ይታደማሉ። እንዲሁም ዝነኛ የዓለማችን አቀንቃኞች ተገኝተው ስራቸውን ያቀርባሉ። የምርቃት ፕሮግራሙ በህዳሴ ግድብ መገኛም በቤንሻንጉል ጉሙዝ ክልል ጉባ ወረዳ እንዲሁም በአዲስ አበባ እንደሚካሄድ ተጠቁሟል። ሶስት መንግስታት የተቀያየሩበት የህዳሴው ፕሮጀክት በከፍተኛ የዲፕሎማሲ ጫናና በራስ ወጪ የተገነባ መሆኑ ይታወቃል። የታላቁ ህዳሴ ግድብ ፕሮጀክት ብቻ ሳይሆን የጂኦ ፖለቲካልና የዲፕሎማሲ መሳሪያ መሆኑን፣ እንዲሁም ግድቡ የሚያመነጨው ኃይል የተፋሰሱ ሀገራትን ተጠቃሚ የሚያደርግ መሆኑም ተደጋግሞ ተገልጿል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።